ሰላምታችን በያላችሁበት ድረስ የተከበራችሁ ተመልካቾች፣ ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የምናደርሰው የእለቱ ዜናችን ተጀምሯል። በሚኖረንም ቆይታ በአጀንዳነት የምንመለከተውን ጉዳይ ጨምሮ ሌሎች ዘገባዎችን ወደ እናንተ እናደርሳለን። ሰብለ ጽጌ ነኝ። የኢትዮጵያ ስታስቲክስ አገልግሎትና የዓለም የስራ ድርጅት አይኤልኦ የሰው ኃይል ስራ ስምሪትና ፍልሰትን አስመልክቶ በጋራ ለመስራት ተስማሙ። የዓለም የስራ ድርጅት ለኢትዮጵያ ስታስቲክስ አገልግሎት ለስራ ጥራት አስፈላጊ የሆኑ ቁሳቁሶችንም ድጋፍ አድርጓል። በለጠ ታረቀኝ የአንድ አገር ኢኮኖሚያዊ ማህበራዊና ፖለቲካዊ ልማት ይፋጠን ዘንድ በሳይንሳዊ ዘዴ የተሰበሰቡና የተተነተኑ ስታቲስቲካዊ መረጃዎች መሰረታዊ ናቸው። የኢትዮጵያ ስታቲስቲክስ አገልግሎት ከናሙና ዳሰሳዎች ቆጠራዎችና አስተዳደራዊ መዝገቦች መረጃ ለመሰብሰብ ለማዘጋጀትና ለተለያዩ ዘርፎች ለተጠቃሚዎች የተተነተኑ ሪፖርቶችን በማቅረብ ማዕከላዊ ሚና የሚጫወት መንግስታዊ ተቋም ነው። ተቋሙ ከዓለም የስራ ድርጅት አይኤልኦ የስራ ስምሪትና ፍልሰትን አስመልክቶ በጋራ ለመስራት ስምምነት አካሂደዋል። ለስራ ቅልጥፍናና ጥራት የሚሆኑ ቁሳቁሶችም ከአለም የስራ ድርጅት ድጋፍ ተደርጉለታል። በፊርማ ስነ ስርዓቱ ንግግር ያደረጉት የአገልግሎቱ ዳይሬክተር ጀኔራል ዶክተር በክር ሻለም አገልግሎቱ የኢትዮጵያን መንግስት የመረጃ ፍላጎት መሰረት አድርጎ እንደሚሰራ ገልጸው የዓለም የስራ ድርጅትም አንዱ የመረጃ ተጠቃሚ በመሆኑ በትብብር እየሰሩ እንደሆነ ነው የገለጹት። እኛ ባለሙያ ከእኛ አገር ባሻገር አለም አቀፋዊ እይታ እንዲኖረው ተወዳዳሪ የሆነ አቅም እንዲኖረው መረጃዎቻችንም እንደዚሁ በዓለም አቀፍ ስታንዳርድ ጋር ተነጻጻሪ እንዲሆኑ የአቅም ግንባታ ስራዎች ላይ አግዘውናል ማለት ነው። በተጨማሪ አሁን ያደረጉልን ድጋፍ የኮምፒውተር የባለሙያዎች፣ የዴስክቶፕ እና ላፕቶፖች፣ ወንበሮች እንዲሁም ኤልኢዲ ስክሪን ሰፋ ያለ ሰራተኞቹ መረጃ አናላይዝ ሲያደርጉ በጋራ በቡድን ሆኖ የሚወያዩበት ድጋፍ አድርገውልናል። የመረጃ ማልማት ፍላጎት የሚመነጨው ከሀገራችን መንግስት ፍላጎት ነው። በተጨማሪ ደግሞ ዓለም አቀፋዊ ፍላጎቶች አሉ። እነዚህን አጣጥመን ከእንደዚህ አይነት ትልልቅ ዓለም አቀፍ ድርጅቶች ጋር በጋራ በትብብር አብረን እንሰራለን። የዓለም የስራ ድርጅት ካንትሪ ዳይሬክተር ሚስተር ኩምቡላ ንዳባ በበኩላቸው በማንኛውም ሀገር ፖሊሲ ለመቅረጽና ውሳኔ ለመስጠት የስታቲስቲክስ መረጃ አስፈላጊ መሆኑን ገልጸው እየተፈተነን ያለው በመረጃዎች ጥራት አለመኖር ነው ብለዋል። ይህን ችግር ለመፍታትም ትግል ላይ መሆናቸውን የገለጹት ዳይሬክተሩ ያደረግነው ድጋፍም ይህን ችግር ለመፍታት ታሳቢ ያደረገ እንደሆነ ነው የገለጹት። ስ ኢምፖርታንት ቱ ኢንፎርም በማንኛውም ሀገር ፖሊሲ ለመቅረጽና ውሳኔ ለመስጠት የስታሲክስ መረጃ አስፈላጊነቱ የታመነ ነው። ሆኖም እየተቸገርን ያለነው ከጥራት ጋር የሚፈጠሩ ችግሮች ናቸው። እነዚህ ችግሮች ደግሞ ዓለም አቀፋዊ ናቸው። ይህን ችግር ለመፍታት ከአጋር ተቋማት ጋር እየሰራን ነው። አንዱ አጋራችን የኢትዮጵያ ስታቲስቲክስ አገልግሎት ነው። ለመረጃዎች ጥራት ሰራተኞቹ መብቃትና አስፈላጊ ቁሳቁሶችም ያስፈልጓቸዋል። የዛሬ ድጋፋችንም ይህን ታሳቢ ያደረገ ነው። ወደፊትም ትብብራችን ተጠናክሮ የሚቀጥል ይሆናል። በዓለም የስራ ድርጅት ውስጥ ቺፍ ቴክኒካል አድቫይዘር የሆኑት ዶክተር አይዳ አወል በበኩላቸው የዓለም የስራ ድርጅት ከሚሰራቸው ስራዎች ውስጥ የውጭ ሀገር የስራ ስምሪት እና ፍልሰት እንደሆኑ ገልጸው የኢትዮጵያ ስታትስቲክስ አገልግሎት መረጃ በመስጠት ስለሚተባበረን እኛም ድጋፍ አድርገናል ሲሉ ነው የተናገሩት። ብዙ ስራ ሌበር ማይግሬሽን ወይ ወደ ውጭ ሀገር ስራ ስምሪት ላይ ብዙ ስለምንሰራ ምን አይነት ሲቹዌሽን አለ የሚለውን ዳታ ያው ኢትዮጵያ ስታትስቲክስ ሰርቪስ ደግሞ እየሰራበት ያለው ኢንትግሬትድ ሀውስሆልድ ሰርቬ አለ ሁለቱ ኮምፖነንቱ ከአምስቱ ኮምፖነንት አንዱ ሌበር ኢሹ ላይ ነው። ኦፍ ኮርስ አንዱ ማይግሬሽን ላይ ነው። እነሱ ለእኛ እንደ አይለውን በማንዴታችን መሰረት ኢምፖርታንት ኢንፎርሜሽን ፕሮቫይድ ስለሚያደርጉ ብለን የሚያስፈልገውን አክቹዋሊ የቁሳቁስ ሰፖርት ብቻ ሳይሆን የስልጠናም ሰጥተናቸዋል። ኢንተርናሽናል ስታንዳርዱን እየጠበቀ ዳታ እንዲኖር እንዲሁም ደግሞ ያው ስራ ለመስራት ቁሳቁስ ግድ ነውና የሚያስፈልገውን ቁሳቁስ ገዝተን ሰፖርት አድርገን ነው። ተቋማቱ ወደፊትም ጥራት ያለውና የተደራጀ የስታስቲክስ መረጃ ፍሰት እንዲኖር በጋራ እንደሚሰሩም ነው የገለጹት። ተመልካቾቻችን ዜናዎቻችን ይቀጥላሉ። በማስከተል በአጀንዳነት ወደምንመለከተው ጉዳይ እናልፋለን። በሞረትና ጅሮ ወረዳ ከ1.7 ሚሊዮን ኩንታል በላይ ምርት መሰብሰብ የሚያስችል የሰብል ቁመና መኖሩ ተገልጿል። በሄክታር ከ80 ኩንታል በላይ እንደሚጠብቁ የተናገሩት የወረዳው አርሶ አደሮች በቂ የምርት መሰብሰቢያ ማሽኖች እንዲዘጋጁም ጠይቀዋል። የወረዳው ግብርና ጽህፈት ቤት በበኩሉ የማጨጃና የመውቂያ ማሽኖችን ለማቅረብ እየሰራ ስለመሆኑም ገልጸዋል። ስነ ጊዮርጊስ ከበደ ተጨማሪ አለው። በሰሜን ሸዋ ዞን ከሚገኙ ትርፍ አምራች ወረዳዎች አንዱ የሞረትና ጅሩ ወረዳ ነው። ወረዳው በ20172018 የመኸር ምርት ዘመን 33 ሺህ ሄክታር መሬትን በዘር መሸፈን የቻለ ሲሆን በምርት ዘመኑ ከ1.7 ሚሊዮን ኩንታል በላይ ምርትን ለመሰብሰብ አቅዶ እየሰራም ይገኛል። የወረዳው ግብርና ጽህፈት ቤት ምክትል ኃላፊ ሙልጌታ ኃይለ ስላሴ የሰብሉ አሁናዊ ቁመና ከታቀደው በላይ ምርትን መሰብሰብ የሚያስችል ነው ብለዋል። ከ33 ሺህ ሄክታር ውስጥ በኮሞዲቲ ስንዴ 14 ሺህ ሄክታር ዘርተናል። ጤፍ 8400 ሄክታር ዘርተናል። ማሽላ 5620 ሄክታር የዘራንበት ሁኔታ አለ። ከአጠቃላይ ከዘር ጀምሮ እስካሁን ያለው ቁመናና ክትትል ከዚህ ውስጥ አሁን በምናየው የሰብል ቁመና ከባለፉት አመታት በጣም የተሻለ ነው። አስተያየታቸውን የሰጡን የወረዳው አርሶ አደሮች ባለሙያዎች በሚሰጡን ሙያዊ ምክር ሀሳብ መሰረት የግብርና ስራችንን እያከናወንን ነው፣ በዚህም የተሻለ የሰብል ቁመናን ማየት ችለናል ሲሉ ተናግረዋል። ባለሙያዎች ግብአት ላይ የሆነ የዋግ የአረም ምናምን ክትትል እያደረጉ ለእኛም የተወሰነ ድጋፍ ያደርጉልናል። በእነሱ ድጋፍ በተነሳሽነትም እኛም አርሶ አደሩን ጭምር አዝመራችንን በየጊዜው እየተከታተልን ቶስ ኬሚካሎች በሚቀርቡበት ሰዓት እነኛ ኬሚካሎችን እያመጣን ርጭት እናካሄዳለን። ትርና ተከስቶ ያንን እየረጨ ሆነ የሚጣ ትርፋማ ለመሆን ያው ጥረት እየደከምኩ ነው ማለት ነው። በሄክታር ከሰማንያ ኩንታል በላይ ምርትን እየጠበቅን ነው ያሉት አርሶ አደሮቹ። በምርት ስብሰባ ወቅት የምርት ብክነት እንዳያጋጥም ወረዳው የማጨጃና ና መውቂያ ማሽኖችን በስፋት የሚገቡበትን ምቹ ሁኔታ ቢፈጥር ሲሉም ጥያቄ አቅርበዋል። አሁን ያለው አዝመራ ከአንድ ሄክታር ላይ እስከ መቶ ኩንታል እስከ ሰማንያ ኩንታል እናቅዳለን። ባቀድነው ልክ ለማግኘት እንግዲህ ያው አዝመራውን እንደምታዩት ቆንጆ ነው ብዬ ነው ያሉት። ኮምባይነሮች አነስተኛ ስለሆኑ ኮምባይነሮቹ ለወደፊት መንግስት የሚያስፈልገውን ብድርም ሆነ የተለያየ ነገር አስቦልን ትንሽ ተስፋፍቶ ይመጣልን በጣም ትርፋማ አልሆናልን ብዬ አስባለሁ። የወረዳው ግብርና ጽሕፈት ቤት ምክትል ኃላፊ ሙልጌታ ኃይለስላሴ በወረዳው ያሉት የማጨጃና መውቂያ ማሽኖች ውስን በመሆናቸው ሌሎች ተጨማሪ አማራጮችን ለመጠቀም የሚያስችሉ የቅድመ ዝግጅት ስራዎችን እየሰራን ነው ብለዋል። ምርት እንዳይባክን ወይም ቴክኖሎጂዎች የተለያዩ ቴክኖሎጂዎችን ቅድመ ዝግጅት አድርገን እንገኛለን። የመጀመሪያው ኮምባይነር ሃርቨስተር ነው። በወረዳችን ላይ አምስት ኮምባይነር ሃርቨስተር አለ። እንዲሁም የትራክተር ትሬሸሮች አሉ። እዚያ ጋር አስር ትሬሸሮች አሉ። እነሱን አዘጋጅተን ቅድመ ዝግጅት እንዳይባክንብን የተለያዩ የቅድመ ዝግጅቶቹ ስራ እያደረግን እንገኛለን። ከዚህ ቀደም ከአጎራባችና ሌሎች አካባቢዎች የማጨጃና መውቂያ ማሽኖችን ወደ ወረዳው በማስገባት በምርት ስብሰባ ላይ የሚሳተፉ ባለሀብቶች በስፋት መኖራቸውን የገለጸው ጽህፈት ቤቱ ዘንድሮም በተመሳሳዩ በምርት ስብሰባው ላይ መሳተፍ የሚፈልጉ ባለሀብቶች ወደ ወረዳው እንዲመጡ ጥሪውን አቅርቧል። የሰሜን ሸዋ ዞን ግብርና መምሪያ በ2017-18 የመኸር ምርት ዘመን የተሻለ የምርት ማግኘት የሚያስችል የሰብል ቁመና መኖሩን የዞኑ ግብርና መምሪያ ገለጸ። የተባይና የበሽታ መከላከል ስራውንም አጠናክሮ እየሰራ ስለመሆኑ ገልጿል። ፋንታነሽ መሀመድ ዝርዝር አላት። የሰሜን ሸዋ ዞን በ2017/18 የምርት ዘመን ከ5630 ሄክታር በላይ መሬት በዘር በመሸፈን ከ20 ሚሊዮን ኩንታል በላይ ምርት ለማምረት ትኩረት ሰጥቶ እየሰራ ይገኛል። ይህም በመሆኑ በአሁኑ ሰዓት ሰብሉ በጥሩ ቁመና ላይ እንደሚገኝ በግብርና መምሪያው የሰብል ልማት ቡድን መሪ አበበ ጌታቸው ለአሚኮ ተናግረዋል። አብዛኛው በሚባል ደረጃ ሰብሉ ጥሩ ቁመና በሚባል ደረጃ ነው። ካለፉት ዓመታትም የሰብሉ ቁመና እንደዘንድሮ ጥሩ ሆኖ አያውቅም የሚሉ አርሶ አደሮች አሉ። ይህንንም ግቡ ከግቡ እንዲደርስ ከማድረግ ጋር በተያዘ በቂ የሆነ የሰው ሰራሽ አፈር ማዳበሪያ አርሶ አደሩ እጅ እንዲገባ ለማድረግ ከፍተኛ ጥረት ተደርጓል። ከዚህም አንጻር አርሶ አደሩ ቅር ሊያስፈል የሚችል አንድም ነገር በሌለበት ሁኔታ ነው። አሁን ላይ እንደ ጥቅል ሲታይ የሰብል ቁም ነው በጣም ጥሩ በሚባል ደረጃ ነው። የሰብል ምርትና ምርታማነትን ሊቀንሱ የሚችሉ የተባይና የበሽታ ክስተትን በመከላከል በኩል መምሪያው ትኩረት ሰጥቶ እየሰራ ይገኛል። በመሆኑም ከ13 ሺህ ሄክታር በላይ የስንዴ ሰብል ላይ የቢጫ ዋክ ተከስቶ የመከላከል ስራ መሰራቱን የገለጹት ቡድን መሪው ቆርምድ የተባለው በሽታ ከ6 ሺህ ሄክታር በላይ የባቄላ ሰብል ላይ ተከስቶ መከላከል መቻሉን ተናግረዋል። ከዛ ባሻገር የግሪሳ ወፍ ተባይ በዞኑ በሚገኙ አምስት ወረዳዎች ተከስቶ ከፌዴራል እስከ ወረዳ ድረስ ያሉ የሚመለከታቸው አካላት የመከላከል ስራ ስራውን ትኩረት በማድረግ እየተሰራ መሆኑን አቶ አበበ ገልጸዋል። ከኮምቦልቻ የኮመርሻል አየር ማረፊያ ኮምቦልቻ ላይ ያለ ከዛ የፌዴራል ግብርና ሚኒስቴር የገዛው ወይም ያስገባው አውሮፕላን ነው አሁን አገልግሎት ላይ እየሰጠ ያለው። ስለዚህም በዚህም ወደ ሶስት ቦታ በዞናችን ባሉ እስከ ትላንት ማታ ድረስ ወደ ሶስት ቦታ የመከላከል ርጭት የማድረግ ስራ ተሰርተዋል። ከአስር ሚሊዮን የሚገመቱ ወፍ በላይ የመከላከል ስራ ለመስራት ጥረት ተደርጓል። ስለዚህ አስር ሚሊዮን ወፍ በቀን በነዚህ ጊዜያት የመከላከል ስራ ተሰራ ማለት አንድ ወፍ ቅድም ስል እንደነበረው ከ13 እስከ 15 ግራም የሚያባክነውን የመከላከል ስራ መስራት ተችሏል። ስለዚህ እዛ አካባቢ ያለውን ማህበረሰብ ለማዳን ማሽላን ለማዳን ማህበረሰቡን ተረጋግቶ መደበኛ ስራው ላይ እንዲኖር ከማድረግ ጋር ተያይዞ ትልቅ ስራ ተሰርቷል ብሎ መውሰድ ይቻላል። በቀጣይ የምርት ብክነት እንዳይከሰት አርሶ አደሩ በተቻለ መጠን ባለሙያን በቅርበት በማማከር ሰብሉን በተገቢው መሰብሰብና መውቃት እንዳለበትም ቡድን መሪው አሳስቧል። ውቅያ ላይ ከፍተኛ ምርት የሚባክንበት አግባብ አለ። በእንስሳት ሊመገቡት ይችላሉ፣ ከአውድማ ውጭ ሊወጣ ይችላል። ሰብሉ ሲወቃ፣ በእንስሳት አማካኝነት ሲወቃ። ስለዚህ እነዚህን ደግሞ ጥንቃቄ፣ በአግባቡ ሰፋ ያለ አውድማ በማዘጋጀት ቀድሞ የመውቃት ስራ መስራት የሚቻልበት ሁኔታ መኖር አለበት። በቀጣይ ወቅቱን ያልጠበቀ የዝናብ ክስተት ሊኖር ስለሚችል ከወዲሁ የደረሱ ሰብሎችን የመሰብሰብ ስራ ተጠናክሮ ሊቀጥል እንደሚገባም ተጠቁሟል። በ2017-18 የመኸር ሰብል ከታቀደው ምርት በላይ ማግኘት እንደሚቻል የሰብሉ ቁመና አመላካች ነው ሲል የአማራ ክልል ግብርና ቢሮ አስታወቀ። የደረሱ ሰብሎችን ከወዲሁ ለመሰብሰብና የምርት ብክነትን ለመቀነስ አስፈላጊው ቅድመ ዝግጅት መደረጉን የቢሮ ምክትል ኃላፊ አቶ ቃልኪዳን ሽፈራው ተናግረዋል። ያደራው ምንዩ የለትን ዘገባ መሰረት መቅጫ እንደሚከተለው ታቀርበዋለች። በአማራ ክልል በ2017 2018 የመኸር ምርት የታለመውን እቅድ ለማሳካት ያለፉትን ሶስት ወራት አስፈላጊ የሚባሉ ዝግጅቶችን በማድረግ አሁን ላይ ተስፋ ሰጪ የሰብል ቁመና መኖሩን የክልሉ ግብርና ቢሮ አመላክቷል። በያዝነው ዓመት እንደ ክልል የታቀደውን 187 ሚሊዮን ኩንታል ምርት ለማሳካትና የምርት ጭማሪ ለማምጣት የተለያዩ ተግባራት መከናወናቸውን የአማራ ክልል ግብርና ቢሮ ምክትል ኃላፊ አቶ ቃል ኪዳን ሽፈረው ተናግረዋል። የተሻለ የምርት ጭማሪ ከማምጣት አኳያ ከፍተኛ ፋይዳ ያለው አሰራር በመተግበር ረገድ እና ግብአት አጠቃቀማችን በጣም የተሻለ ነበረ። ማዳበረ ኦልሞስት በምህሮ ወደ 65 ሚሊዮን ኩንታል አካባቢ ለምህር የሰብል ልማታችን ጥቅም ላይ አውለናል። አዳዲስ አሰራር በተለይ ክላስተር ላይ ከምንዘራው ሰብል ወደ 51 ፐርሰንት ከሚመረተው ምርት ደግሞ ወደ 61 ፐርሰንት እንዲሸፍን አድርገን በተለይ እያንዳንዱ አካባቢ የራሱን ፖቴንሽያል በአግባቡ በዋና ዋና ሰብል ላይ እንዳተኩር እንደ ክልላችን አስር ዋና ዋና ሰብሎች መርጠን የተሻለ ምርት እንዲሰጥ መሟላት ያለባቸው ምክረ ሃሳቦች እንድተገበሩ በማድረግ ረገድ ሰፊ ስራ ሰርተናል። አሁን ባለበት እንደ ክልል በሁሉም ሰብል በሁሉም አካባቢ የተሻለ ሰብል ቁመና ነው ያለው። አሁን ላይ ያለው የሰብል ቁመና ለጎተራ እንዲበቃ አስፈላጊውን ዝግጅት መደረጉን የገለጹት ምክትል ኃላፊው የግሪሳ ወፍን ጨምሮ ሌሎች የሰብል በሽታዎችንና ለምርት መቀነስ ምክንያት የሚሆኑ ጉዳዮችን ለመከላከል ሙያዊ ድጋፎች በመላ የክልሉ አካባቢዎች እየተከናወኑ መሆናቸውን አንስተዋል። እስከ መጨረሻው የተሻለ ምርት ለማግኘት ከአሁን በኋላ ያለው በተለይ አሁን አሁን የሰብል በሽታ መከሰት ሊያጋጥም ይችላል። እንደ ዋጋ አይነት ከስ እንዳኳያ፣ ሁለተኛ የወረሽኝ ተባዮች በተለይ የግሪሳ ወፍ አሁን አሁንም በክልላችን ምልክቱ መታየት ጀምሯል። እንዲህ እንዲህ አይነት የተባይ የበሽታ ቁጥጥርና በተለይ የፖስት ሀርቨስት ጉዳትን የመሰብሰቢያ ዘዴዎችን ጭምር በጥንቃቄ መስራት አለብን ብለን ርብርብ እያደረግን ያለው በተለይ አሁን ደግሞ በምስራቅ አማራ የግሪሶ ወፍ በሰሜን ሸዋና ኦሮሞ ብሔረሰብ አካባቢ ባሉ ቀጠናዎች እየተከሰተ ስለሆነ ያንን የሚያጠና ቲም ታችላቸው አውርደናል። ማደሪያውን ለይተናል። ከፌዴራልም ጋር ተነጋግረን አሁን የአውሮፕላን የመግባት ስራ በቅርብ ጊዜ እናደርጋለንና እንዲህ እንደ አይነት የምርት ቅነሳ የሚያመጡ ጉዳዮችን የመከላከል ስራ ርብርብ እናደርጋለን። ሌላ ከዋግ ቢጫዋግ በተለይ ከስ እንዳኳያ የመከሰት ምልክት ባለባቸው ሙሉ የመከላከል ስራ ሰርተናል። እንደ ሀገር በግብርና ዘርፍ ፈተና ሆኖ የቆየው በሰብል ስብሰባ ወቅት የሚታይ የምርት ብክነት በአማራ ክልልም ተመሳሳይ ችግሮች የሚታይበት ና የሚፈለገውን ምርት ለማግኘት እንቅፋት ሆኖ ቆይቷል ብለዋል። ሆኖም በተያያዙ የምርት ዘመን የሰብል ብክነትን ለመቀነስ አስፈላጊ የሚባሉ ቴክኖሎጂዎችን በመጠቀም የመሰብሰቢያ ጊዜውን መጠበቅ ና ከአውድማ ወደ ጎተራ ያለ ብክነት እንዲገባ ከወዲሁ ተግባራት ተጠናቀዋል ብለዋል ምክትል ኃላፊው ቀድመን ስራ የሰራ ነው በክላስተር

ስለዚህ ሰፋፊ ክላስተሮች እንደ ክልል በዋና ዋና ሰብሎች በስንዴም፣ በበቆሎም፣ በጤፍ፣ በአኩሪ አተር ሰፋፊ ክላስተሮች ፈጥረናል። እነዛ ሰፋፊ ክላስተሮች የፈጠርነው በተሻለ መልኩ የመሰብሰቢያ ማሽኖች ወደ ክልላችን እንዲገቡ ነው። ከዛ አኳያ ቀድመን ሰፋፊ የኮምባይነሮች መጥተው እንዲሰበስቡ፣ ትሬሸሮች መጥተው እንዲሰበስቡ፣ የመውቂያ ማሽኖች መጥተው እንዲሰበስቡ ሰብሉ በክላስተር መገኘት አለበት። ስለዚህ ቀድመን የሰራ ነው ሰብሉ በክላስተር የመዝራት ስራ ነው። ሁለተኛው እንደ ክልላችን ወደ በቂነት ሊያደርጋ የሚችል የመሰብሰቢያ ማሽነሪዎች አስገብተናል። ኮምባይነር ብቻ ባለፈው አሁን ቅርብ ጊዜ ወደ 22 ኮምባይነር አስገብተናል። በማህበራት በዩኒዮንና ባህል ሀብቶችም አለን የሰብል መድረሻ ነው ከግምት ውስጥ አስገብተን እንደ ሀገርም የተሻለ ሰብል ቁመና ባለበት ወጥ እየመጡ ስለሚሰበሰቡ አንደኛው የመሰብሰቢያን ጊዜ ከመካናጅሽን ጋር አስተሳስሮ የመሰብሰብ ነው። ሁለተኛው በባለሙያ ምክር የሰብል የመሰብሰቢያ ጊዜ አለ። እያንዳንዱ ሰብል መቼ መሰብሰብ አለበት የእርጥበት መጠኑ ስንት መሆን አለበት የሚለውን ነገር እያየን ሰው በወቅቱ ባለው ጉልበት እንዲሰበሰብ የማድረግ ስራ ነው። ቀድሞ የሚደርስ ተሰብሰብ ቀድሞ የመሰብሰብ ነው። እንደ ክልል አሁን ማሾ እየተሰበሰበ ነው። በወቅቱ ሰሊጥ በተለይ በምዕራብ አማራም አሁን እየተሰበሰበ ነው ያለው። የተሻለ ጉልበት አማራጭ ወደ ክልላችን እንዲህር ጭምር አድርገን በወቅቱ የማሰባሰብ ስራ እየሰራ ነው ያለ ነው። በአማራ ክልል 5.4 ሚሊዮን ሄክታር መሬት በመኸር ሰብል መሸፈኑን እና 187 ሚሊዮን ኩንታል ምርት ለማግኘት መታቀዱን የክልሉ ግብርና ቢሮ መረጃ ያመለክታል። ቀይ ባህርና ሕይወታችሁ ትዝታችሁ ቀይ ባህርን እና ኢትዮጵያን የምታነጣጥለው ነገር አይደለም። የኢትዮጵያ የጦር መርከቦችም እንዲሁም የንግድ መርከቦች አሰብን እያሰብን እናገኛለን። እንድናስብ የሞቱ ወንድሞቻችን አለ። ባህር ወንበዴ ፓይረት ጭምር ቀይ ባህር ላይ ኮንትሮል በማድረግ ስንንቀሳቀስ ነው ያሳለፍነው። ቀይ ባህር ከኢትዮጵያ እጅ እንዳይወጣ የእኛን ችሎታ የእኛን ብቃት ከኛ ይልቅ ጠላቶቻችን ያውቃሉ። አጠገቤ መርከበኞች ጓደኞች ሲሰዉ በአይኔ መመልከት ይቻል ችያለሁ። ቀይ ባህር ከኢትዮጵያ ታሪክ ጋር ጥብቅ የሆነ ቁርኝት ነው ያለው። በምስራቅ አፍሪካ ተጠቃሚ የምትሆነው ኢትዮጵያ ብቻ አይደለችም። ለትውልድ የተሻለ አሻራ ጥሎ የማለፍ ጉዳይ ነው። ዓፄ ካሌብ በቀይ ባህር ላይ እስከ 200 ታሪክ እንደሚያነሳው እስከ 200 መርከቦችን አዘጋጅቶ በመዋጋት ቀይ ባህር ላይ ትልቅ ድል መስጠዋል። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ስናደርስ የቆየ ነው የዕለቱ ዜናችን በተከታተላችሁት መልኩ እዚህ ላይ ተጠናቋል። ስለ አብሮነታችሁ እናመሰግናለን። ጤና ይስጥልን።